የአማራ ክልል የምክክር ተሳታፊዎች እንኳን ደህና መጣችሁ። ሌሎች እንግዶቻችንም እንኳን ደህና መጣችሁ። እኔ ብዙ የምናገረው ነገር የለኝም። በጣም መግለጽ የምፈልገው ዛሬ የአማራ ህዝብ እንደ ሌላው የኢትዮጵያ ህዝብ የአገራችንን ጉዳይ ለመምከር መምጣት መቻሉ መሳካቱ በማየቴ የተሰማኝን ደስታ መናገር ፈልጋለሁ። ማንም ቢሆን የአንድን አገር አካል ያውም ትልቅ ሕዝብ ከምክክሩ ሊያስቀረው አይገባም፣ አይቻልም። እናንተም ይሄ ጉዳይ የተሻለ አማራጭ መሆኑን በመረዳት በከፍተኛ ጥረት እዚህ በመገኘታችሁ ልትመሰገኑ ይገባል። በሀገራችን ቅድም የስራ ባልደረቦች እንደገለጹት ያሳለፍናቸው ዘመናት የቆዩ ችግሮች፣ የቆዩ አለመግባባቶች አልፈው ተርፈው ዛሬ በትጥቅ ትግል ጭምር ተይዘዋል። የትጥቅ ትግል ጊዜያዊ ትንንሽ ድሎች ይሰጥ እንደሆነ ነው እንጂ፣ ሰላምን አይሰጥም። ሰላምን ሊሰጥ የሚችለው ህዝቦች ቁጭ ብለው ተመካክረው የሀገራችን እጣ ፋንታ እንዲህ ሊሆን ይገባል፣ እንዲህ ብናደርገው የተሻለ ነው፣ የአንተ ቁስል ምንድን ነው? የእኔ ቁስል ይሄ ነው፣ እየተባባሉ ተነጋግረው መፍትሄ ሲያገኙ ብቻ ነው ሰላም የሚገኘው። ያንን ለማድረግ ይሄ ምክክር የጀመረው ስራ ውጤታማ ይሆናል ብለን መቶ በመቶ እናምናለን። እግዚአብሔርም ስለሚጨመርበት ይሳካልናልና አንድ የተሻለ ምዕራፍ ላይ እንደምንደርስ እናምናለን። እዚህ መታችሁ በምትመካከሩበት ጊዜ አንደኛ ልንመካከርበት የሚገባቸው ጉዳዮች፣ ቅር ያሰኙን ጉዳዮች፣ የአማራን ሕዝብ በዚህ መልክ ጎድተዋል የምትሏቸውን ጉዳዮች መነጋገር፣ ለዛም የመፍትሄ ሀሳብ መስጠት፣ ከዛ ደግሞ ይህንን ጉዳዮቻችሁን ያነሳቸዋቸውን፣ ያነገባቸዋቸውን ነጥቦች በሚገባ ሊወክለውን ሊነጋገሩልን ይችላሉ፣ ጠንካሮች ናቸው፣ አመኔታ አላቸው የምትሏቸውን ሰዎች መርጣችሁ ትሰጡን አላቸው። እነዛ ሰዎች በጠቅላላ በኢትዮጵያ ደረጃ በምናደርገው ምክክር ላይ ወክለዋችሁ ይገኛሉ ማለት ነው። አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል። እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት። የአማራ ሕዝብ ተወክሎ በምናምንበት ጉዳይ ተነጋግሮ መፍትሄ ያስገኝቶ ለሕዝቡ ይመለሳል ማለት ነው እና ዛሬ ትልቅ ምዕራፍ ነው። እግዚአብሔር ረድቶን እስከ መጨረሻው ሁሉን ነገር በምንፈልገው አቅጣጫ ለሀገራችን በሚበጅ መልኩ እንዲያስጨርሰን እግዚአብሔርንም ለምን አለው። እናንተንም በርቱ ላለው በጣም ነው ማመሰግነው።